የወንድ ልጅ አፍረተገላው ከእምብርቱ በታች ከጉልበቱ በላይ መሆኑ ይታወቃል። አሁን ባለንበት ዘመን አጭር ቲሸርት መልበስ ፋሽን ሆኗል። ከዚህ የተነሳ ሶላት በሚሰግድበት ወቅት ሩኩ ባደረገ ቁጥር አውረቱ ይጋለጣል፣ አፈጋራው ጭምር በእጁ ያለብሰዋል። አሁንም ሱጁድ ሲያደርግ መልሶ አውረቱ ይጋለጣል። አሁንም በድጋሜ በእጁ መልሶ ያለብሰዋል። እንዲሁ እያለ በዚሁ ሁኔታ ሶላቱን ጨረሰ። የዚህ አይነት ሶላት እንዴት ይታያል? ሙሉ ነው ወይስ ጎደሎ? ልብ ይበሉ። ይህ ሰው ረዥም ልብስ አጥቶ አይደለም፣ አጭር ቲሸርት መልበስ ስልጣኔ መስሎት ስለስላሰበው ብቻ ነው ይላል። ይሄ ችግር እንደተለመደ ልክ እሱ እንዳለው አሁን ብቻ አይደለም ድሮም ቢሆን ያጡም ሆኑ ያላጡ ሰዎች እንዲህ ያለ ልብስ ለብሰው መስጂድ ውስጥ ሲጨናነቁ እናያለን። ከነቲራቸው ከላይ ይንጠለጠላል፣ ሱሪያቸው ወደ ታች ይወጠራል። መሀል ላይ ግማሽ ያፈጋራው ስንጥቁ እስከሚታይ ድረስ ነው የሚጋለጠው። ይህንን ብዙ ጊዜ መሻይኮች ይናገሩ ነበር። አሁንም እርግጠኛ ነኝ የሚናገሩ ዑለማዎች ጠፍተው ማለት አይደለም። ግን ሰው እንደተባለው ስልጣኔ ነው በሚል ይህንን ስርዓት እያያዘ በመሆኑ ሊታቀብ ይገባል። ሶላቱ ይበላሻል። ሆን ተብሎ እያወቀ ከሆነ ቢያንስ ቢያንስ ይህንን መልበስ ካለባችሁና ችግር የግድ መልበስ አለብን ብላችሁ ካሰባችሁ ደግሞ ወደ ሶላት ከመግባታችሁ በፊት ከሱሪያችሁ ጋራ ከነቴራውን አያይዛችሁ ታጥብቃችሁ አስራችሁ መሆን መቻል አለበት ነው። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። በጣም ጠባብ ሱሪ ለብሰው የሚሰግዱ ወንዶችም ለብሰው ልክ እንዳልለበሱ የሚመስሉ ሁሉ ሰውነታቸው የት ቦታ እንዳለ የሚያሳይ ልብሶችን ለብሰው የሚሰግዱ ወንድሞችም አይጠፉምና እነዚህም አላህን ሊፈሩ ይገባቸዋል። ሶላታቸውን እንዳያበላሹ ማለት ነው።